ሀሳብ ያለ ልዩነት ሚዛናዊነት፣ እንዲሁም በአሳታፊነት የሚንሸራሸርበት ቤት በሀሳብ ገበታችን ወቅታዊ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። እማቃቸው ውስጥ ውስጣችን ያሉ የምናውቃቸው ነገሮች አሉ። ለምሳሌ ሽመልስ አብዲሳ፣ አብይ አህመድ፣ ሌሎችም የኦሮሞ ብልጽግና ሰዎች አስመራ ሄደው በጦርነቱ ጊዜ የአማራ ብልጽግና ሰዎች እና ነጋዴዎች አስመራ ሄደው ከኤርትራኖች ጋር ተነጋግረው ነበር። ከመንግስት ከፕሬዚደንቱ እና ችግር ስለነበር እቃዎች ወደ አማራ ክልል በምጽዋ እንዲገቡ እና ይህን ተስማምቶ አንዳንድ እንትኖች ነበሩ። እንደውም አዲስ አበባ ነበርኩ በአንድ ወቅትና መጥተው ከአስመራ ራሱ ፕሬዚደንቱ በዚህ ጉዳይ ላይ አንተም እንድትተባበረን ከዚህ ኢትዮጵያ ነጋዴዎች ጋር የምጽዋን ወደ በመጠቀም ብለው በኋላ ኦኬ ብዬ በኋላ ስጠይቃቸው ምን ተፈጠረ ስላቸው አይ አልፈለጉም ማ እና ትንሽ ፕሮብ አረኩኝ ለማድረግ ሞ ምንድነው የሆነው? የኦሮሞ ብልጽግና ሰዎች ሸመልስ አብዲሳ ሳይሄዶ ነው ያስቆመው። ሌላም ያሏቸው ነገር ደግሞ እንዴት አይነት መሰሪዎች እና ነውረኞች እንደሆኑ ዛሬ እነሱ የሚያደርጉትን ነገር አማራውን ብለም ነው አንዱ ያሏቸው። እነኛ አማራዎችን አትመኗቸው፣ አሰብ አሰብ እያሉ አሰብንም እንትን ያደርጋሉ ብሎ ያሏቸው። እንዲ አሁን እነ ብዙ ኤክስፔሪየንስ ያላቸው ብዙ ተሞክሮ ያላቸው ሰው ሄዳቸው በእነሱ ጭንቅላት፣ እነሱን እንኳን ለመጠምዘዝ እና መኒፑሌት ለማድረግ ይሞከሩ። እንዲህ አይነት ሸፍጦች ከፈረንጆቹም ጋር የሚነገሩ ጉዳዮች ለፈረንጆቹ የሚነገሩ በጀርባ ለእነሱ ፊትለፊት ሲያገኟቸው ሌላ ነው ለኤርትራኖቹ ለፈረንጆቹ የሚናገሩ ሌላ ነው፣ ለአንዱ ልክ ከኛ ጋር ሲያደርግ እንደነበረው የኦሮሞ የፖለቲካ ልሂቃን እንደነገሩ እንደተናገሩት፣ እነ ታዬ እነ ጀዋር ለአንዱ እዚህ ሌላ ሌላ እዚህ ይሄ መሆኑን የኤርትራ መንግሥት ሰዎች በደንብ ያውቃሉ። የሰውየውን ባህል እና አብረውት ያሉት ነውረኞች እንደሆኑ ቀጣፊዎች እንደሆኑ ሸፍተኞች፣ ይሄ ልባችን እያወቀ ነው ዛሬ ኤርትራ ጠላት ስትደረግ አብረን ከአብይ አህመድ የሚባል ነውረኛ ቅዠታም ጋር አብረን የምንሰለፈው ብዙ ብዙ ነገር አለ። እዚህውን ዘርዝር ማንሰርሰው ግን ይሄ እንደሚያሳየኝ የኔን ስም ያነሳው ሰው በደንብ ልነግረው ይችላለሁ። ግን ሂዝ ኖ ወርዚት ብዙ ጊዜ ከአንድ ሁለት ሶስት ጊዜ ስሜን አንስቷል። ሂዝ ኖ ወርዚት ወርዝ አለን ብነግረው ደግሞ በጣም ጥሩ አይሆንም በእኔ ደረጃ ለእሱ መልስ ማስታወቅ እኔም ሰብስታንሱ ላይ ያልኩት አርጊመንቱ ላይ ያልኩት ለዛ ነው። ወደዛ እንዳንገባ። በመጨረሻም ወደ እንግዲህ ከዚሁ አሁን ከገለጽከው ግለሰብ ጋር የሚሆን ከካምፑ ጋር ነበርክ፣ በግልጽ የሚታወቅ ነው። እናንተ ብቻ ሳትሆን፣ አብዛኛው ኢትዮጵያ ሕዝብ አብሮ የነበረ ነው። ኮዙም ዲፌንድ ለማድረግ ነው። ግማሹ ኢትዮጵያን ዲፌንድ ለማድረግ ነው የወጣው። ሌላው በአይዲዮሎጂ ነው። ሌላው ተታሎ ነው። ያም ሆነ ይህ ከመደመር መርከብ የወረድከው በምን ምክንያት ነው የሚለውን ቅድም ጀምረን ያስቆምኩትና በዛ ነው የምንዘጋው። ለምንድን ነው ሪሊ የወረድከው? ሰዎች የሚሉትን ላስቀምጥ። ሶስት ምክንያቶች አንደኛው የቢዝነስ ኮንፍሊክት ኢንተረስት ነበረ እና እዛ ቢዝነስ ላይ ስላልተስማሙ ለዛ ነው የሚሉ አሉ። ሁለተኛ ምክር ሲሰጡ ነበረ፣ ምክራቸውን አብይ አልሰማ ስላች ስላላቸው ተሰላኝተው ነው ከመርከቡ ላይ የወረዱት ወይ ከባብሩ ላይ የወረዱት የሚሉ አሉ። ሶስተኛውና የመጨረሻው የአንዱ አንተም ራስ ቅድም የገለጽከው ክፍል አንድ ላይ የገለጽከው ነገር አለ። ያም ወደ አማራ ክልል ጦርነት ሲጀመር ነው ሁሉም ወደየጎጡ ወደየቅርጫቱ የገባው የሚል ነው። ከዚህ ጋም ተያይዞ አረዛም ደረጃም አልቆዩም። የፕሪቶሪያ ስምምነት ነው ያስኮረፋቸው። እንዴት ወያኔን አላጠፋልንም ጦርነቱ ለምን አላለቀም ብሎ አኩርፈው ነው የተበተኑት። ጦርነት ነው ሰላም፣ የሰላም ስምምነቱ ነው የበተናቸው የሚል ነው። ይሄን የሚሰማውን ሰብሰብ አድርጌ ነው ያመጣው የሚከሱበትንና የአንተ ምላሽ ምን ይሆናል? ወል ሞገስ ብዙ ምክንያቶች አሉ። ግን ዋና ዋናዎቹን አትሊስት አድሬስ ለማድረግ ሞክራለሁ። ከጅምሮ ሰውየውን ስናገኘው በጋራ የአርበኛው ግንቦት ሰባት አመራሮች ሆነን አምስት ነበርን ብርሃኑ ዶክተር ብርሃኑ እና እንዳርጋቸውን ጨምሮ እንዲሁም ኤፍሬም ማዴቦን ሰምተው እንደው በብዙ ሚዲያዎች ተናግሯል። የሰውየው ሁኔታ አልተመቸኝም። ይሄ ብልጣብልጥነት፣ ሁሉን አውቃዊነት ሽንገላውን በደንብ ከመጀመሪያ ውቆና ያየው የመሸንገል ወይ የአራዳ ቋንቋ ቅፈላ ምናምን አይነት ዝም ብሎ እንዳገኘን ያሳየው ብሔር ባህሪ በኋላም በተለያየው ጊዜ ሳገኘው ከአንደርጋቸው ጋር ሆነ እናገኘ ነው። ከዛም በዋትሳፕ ኮሚኒኬሽን ነበር እና ያልተመቹኝ ብዙ ነገሮች ነበሩ፣ የታዘብኳቸው ብዙ ነገሮች ነበሩ። ሀው ሂ አንደርስታን ፕሮብለም ኢትዮጵያ ውስጥ ያለውን የሰው ሀሳብ፣ የተለየ ሀሳብ ስታመጣ ኦቨር ሪያክት እንደሚያደርግ ሁሉን አውቃለው ብለው ስለሚገምት አንዳንድ የተጠኑ ነገሮችም ስሰጠው እንዲነው እንዲነው ብለህ ረኮመንድ የምታረግ እሱን ለማጣጣል የሚሄድበት ርቀት ኤክስትራ። ግን በዋነኝነት ሎካዬ እኔ ሶስት ፌዞች ነበሩ የኔ እንትን፣ የመጀመሪያው ለውጡ እንደመጣ ሰባት ወር ነው የቆየሁት። በቃኝ እኔ በራሴ ህይወት ላይ ፎከስ ላርግ፣ አሁን ትንሽ ለውጥ መጥቷል ብዬ ሰባት ወር ውስጥ ሪዛይን አድርጌ ነው የወጣሁት። ሰባት ወር በኋላ ገና ኢዜማ ሳይመሰረት ከግንቦት ሰባት አመራር ማለት ነው። እና ይህን ደግሞ በይፋ አድርጌ ለህዝብ አሳውቄ ነው የወጣሁት እስከ ሁለት ሺ ሀያ ድረስ ምንም የፖለቲካ ኢንፋክት ሀያ አንድ ማለት ይቻላል ይሄ ነው የሚባል የፖለቲካ ተሳትፎ አልነበረኝም። ፕራይማርሊ የራሴን ስራዎች ማጠናከር አንዳንድ ማጣናቸው ጥናቶች ነበሩ ኢትዮጵያ ውስጥ ደግሞ ሪል የኔ ፍላጎት የነበረው ይህን ደግሞ ይሳት በሰጠውት ኢንተርቪው ዛሬ ሶስት ዓመት ሁለት ፓርቲ ኢንተርቪው ሰፊ ኢንተርቪው ተናግሬያለሁ። የኤንጂኦ እና የሶሻል ኢንተርፕራይዝ ስራ ለመስራት ነበረ እንትን ማድረገው የተለያዩ ሙከራዎች ማድረገው የማደራጀት የመገናኘት ሰዎችን የማግኘት እና ከጓደኞች ጋር ሆነን ኤንጂኦ ሀገር የሚባል አሊያንስ ፎር ግሪን ኢኮኖሚ ሬዚሊየንት ኢትዮጵያ ሁለት ሺ ሀያ መስርተና ከዛ በሁለት ሺ ሀያ አንድ ደግሞ ጦርነቱ ለል እያደረገ እንትን እያደረገ ሀያ ሁለት አካባቢ ከፕሪቶሪያው ስምምነት ስድስት ወር ሰባት ወር ቀደም ብሎ ትልቅ ጥናት ብዙ ወጪ ያወጣውበት አርባ ምንጭ እየተመላለፉ ብዙ የሰራውበት ሪጀነሬቲቭ አግሪካልቸር እና ታዳሽ ኃይል የተያዘ ትልቅ ፕሮጀክት ለመስራት ነበር። ዋይ ቢኮዝ እኔ በቃ ለውጥ መጥቷል የተወሰነ ያስኬደናል በሚል ፖለቲካው ላይ ኪን አልነበርኩ ይህ እንደተጠበቀ ሆኖ ያው አያለው እከታተላለው። ጦርነቱ ሲመጣ ግን በፉል ታይም ነው የገባውበት፣ በሙሉ አቅሜ ነው ያኔ ኮቪድም ነበር፣ ብዙም ስራ አልነበር ሶ በዲጂታል ሚዲያ በኢንተርናሽናል ሚዲያ እንደገና ደግሞ ውጭ ያሉ አሜሪካ ያሉ አውሮፓ ያሉ ካናዳ ያሉ በሙሉ እነኚህን አድቮኬቶች እና ፐብሊክ ዲፕሎማሲ ስራዎች በማስተባበር በጣም አክቲቭሊ ሰራ ነበር። በዛ ነው እንግዲህ የትግራይ ብሔርተኞች የወያኔ ደጋፊዎች እኔ ላይ በጣም ከባድ ካምፔን ያደርጉ ነበር። ዛሬ የሚሰድቡኝ የብልጽግና ካድሬዎች ደግሞ ከአብይ አምባሳደሮች መቶ ከሚሰሩት አምባሳደሮች በላይ የሚሰራ እያሉ ሲያወድሱ የነበሩ ሰዎች ናቸው ዛሬ የሚሳደቡ እና ይሄ የሆነበት ምክንያት ያው እኛም በዚህ በሀያ ሰባት ዓመት ያኔ ላይ ብዙ ነገር ውስጣችን ስለነበር አሁን ደግሞ ተመልሰው ሊመጡ በሚል ነው ቁጭትና ልህ ነበር እና ብዙ ስራዎች ስንሰራ ነበር ይህንንም ራሱ አብይ አህመድ ሪኮግናይዝ ስለሚያደርግ በፓርላማ የተናገረው ነገር አለ። ብሌኔ ስዩም የሱ ፕሬስ ሴክሬታሪ ይሄንን እኮ የተናገረው ስለእናንተ ነው ብላ የላከችልኝ። አይ ቲንክ አሁንም ሊኖር ይችላል ቴክስቴ ውስጥ ከአምባሳደሮቻችን በላይ የሚሰሩ አምባሳደሮች አሉ። ያ የሆነበት ምክንያት አገር ይፈርሳል በሚል ገብተንበት አንድ አመት ተኩል ያህል በዚህ ላይ ብዙ ጊዜ ብዙ አቅም ብዙ ጊዜ ታይም ኤነርጂ ብዙ ሀይሎችንም በማስተባበር ብዙ ስራ ሰርተን በዛ ምንም የሚቆጨኝ የለም። የሚቆጨኝ ነገር ያ ጦርነት አጀማመሩ ላይ ሁሉን ነገር ለቲፒኤልኤፍ ሰጠን እንጂ የራሱ የአብይ አህመድ አሁን ኢን ሪትሮስፔክት ሳየው እና ኦሮሞ ፖለቲከኞችም ሌሎችም ከሚሉት እንደው ገጣጥሜ ሳየው የእሱ ራሱ እዛ ሁኔታ ውስጥ እንዲገቡ ያደረገበት ነገር አለ ብዬ እጠይቃለሁ። አንድ እሱ ነው። ሁለተኛ ደግሞ በዚህ ጦርነት ሂደት ብዙ ሲቪሊያን ማለቁ፣ ብዙ አይነት ወንጀል መፈጸሙ እሱ ሪል ያሳዝነኛል። በተረፈ በከፍተኛ ደረጃ በስፋት ተንቀሳቅሰናል። ከዛ በኋላ ተመልሼ የራሴን ስራ ኢትዮጵያ ውስጥ ለመስራት አብዛኛውን ጊዜ እዛ ለመሆን ነበረ እኔ ፍላጎት። ሰው ምን ሆነ እዛው ዲሴምበር ነው ወደዚህ የመጣሁት

ከኤርትራ መንግስት ሰዎች ጋር በብዙ ጉዳዮች እንነጋገራለን። ጥሩ መተማመን አለ። በተለይ በግንቦት ሰባት ጊዜ እኔ ብቻ አይደለም አንዳርጋቸውን ምጠይቀው እችላለሁ። ሌሎች አሁን አብይ አህመድ ሲጣላቸው እያኔ ጋር ጥሩነት በነበሩ ጊዜ እኛም እያጨበጨምን ከእነሱ ጋር ይሄንን ከሚሉ ሰዎች ጋር እንድንቆም ነው የተፈለገው። እሱ ነው እኮ ጥያቄው። ለምን እንደተደረገ አብይ አህመድ ይህንን ክህደታቸው፣ ነውራቸው ብዙ ነው። የአብይ አህመድና ለምሳሌ እማቃቸው ውስጣችን ያሉ የምናውቃቸው ነገሮች አሉ። ለምሳሌ ሽመልስ አብዲሳ አብይ አህመድ ሌሎችም የኦሮሞ ብልጽግና ሰዎች አስመራ ሄደው በጦርነቱ ጊዜ የአማራ ብልጽግና ሰዎችና እና ነጋዴዎች አስመራ ሄደው ከኤርትራኖች ጋር ተነጋግረው ነበር ከመንግስት ከፕሬዚደንቱ እና ችግር ስለነበር እቃዎች ወደ አማራ ክልል በምጽዋ እንዲገቡ እና ይህን ተስማምቶ አንዳንድ እንትኖች ነበሩ። እኔ እንደውም አዲስ አበባ ነበርኩ በአንድ ወቅትና መጥተው ከአስመራ ራሱ ፕሬዚደንቱ በዚህ ጉዳይ ላይ አንተም እንድተባበረን ከዚህ ከኢትዮጵያ ነጋዴዎች ጋር የምጽዋ ነው ወደብ በመጠቀም ብለው ኋላ ኦኬ ብዬ በኋላ ስጠይቃቸው ምን ተፈጠረ ስላቸው፣ አይ አልፈለጉም ማ እና ትንሽ ፕሮብ አረኩኝ ለማድረግ ሞ ምንድነው የሆነው የኦሮሞ ብልጽግና ሰዎች ሸመለስ አብዲስ ሳሄዶ ነው ያስቆመው። ሌላም ያሏቸው ነገር ደግሞ እንዴት አይነት መሰሪዎች እና ነውረኞች እንደሆኑ ዛሬ እነሱ የሚያደርጉትን ነገር አማራውን ብሌም ነው አንዱ ያሏቸው። እነኛ አማራዎችን አትመኗቸው አሰብ አሰብ እያሉ አሰብንም እንትን ያደርጋሉ ብሎ ነው ያላቸው። እንዲ አሁን እነህ ብዙ ኤክስፔሪንስ ያላቸው ብዙ ተሞክሮ ያላቸው ሰው ሄዳቸው በእነሱ ጭንቅላት እነሱን እንኳን ለመጠምዘዝ እና ማኒፑሌት ለማድረግ ነሞክሩ። እንዲህ አይነት ሸፍጦች ከፈረንጆቹም ጋር የሚነገሩ ጉዳዮች ለፈረንጆቹ የሚነገሩ በጀርባ ለእነሱ ፊትለፊት ለፊት ሲያገኟቸው ሌላ ነው። ለኤርትራኖቹ ለፈረንጆቹ የሚናገሩ ሌላ ነው። ለአንዱ ልክ ከኛ ጋር ሲያደርግ እንደነበረው የኦሮሞ የፖለቲካ ልሂቃን እንደነገሩህ እንደተናገሩት እነ ታዬ ነጃዋር ለአንዱ እዚህ ሌላ ሌላ እዚህ ይሄ መሆኑን የኤርትራ መንግስት ሰዎች በደንብ ያውቃሉ። የሰውየ ባ እና አብረውት ያሉት ነውረኞች እንደሆኑ፣ ቀጣፊዎች እንደሆኑ፣ ሸፍጠኞች ይሄ ልባችን እያወቀ ነው ዛሬ ኤርትራ ጠላት ስትደረግ አብረን ከአብይ አህመድ የሚባል ነውረኛ ቅዠታም ጋር አብረን የምንሰራው ብዙ ብዙ ነገር አለ። እዚህን ዘርዝረን ማንጨረሰው በአባት በኩል ኢትዮጵያ የባህር በር ባለቤት ሆና የቆየች ወደብ የነበራት በአባት ምክንያት በጣም ዘመናዊ የተደረገ ሲሰራም፣ ግርማው ለጎርጊስ መጽሐፍ ላይ እንዳነበብኩት ያኔ ለኢትዮጵያ ብለን የሰራ ነው። ኤርትራ ትገነጣላለች ብለን አለሚሰራ ነው አይቆጨንም፣ ለኢትዮጵያ ተብሎ ነው የተሰራው። ኮማንደር ዘለቀም ያንን በማድረጉ ታምር በመስራቱ ደስተኛ ነኝ ምስክር ነኝ ብሎ መጽሐፍ ላይ ጽፏል። ከዛ ዛሬ ላይ ኢትዮጵያ የባህር በር ይገባታል። በተለይ ደግሞ አሰብ የኢትዮጵያም ነበረ፣ ዋንሳፖኔት ታይም የራሷ መውጫ መተንፈሻ ነበረ። ዛሬ ደግሞ ተዘግቶባት በተለያየ ተንኮል አንተ በምታውቀው እንደዚህ መሆኗ ተዘግቶባት ስትቀር መንገድ ላይ መቆም የአባትን አሻራ ሙሉ በሙሉ መደምሰስ አይሆንም ወይ የሚል ነው እንደ መከራከሪያ የሚያመጡት። እና ለሱስ ምን መልስ አለ እምልህ። ይሄ ጥያቄ በጣም ብዙ ሎድድ የሆነ ብዙ ዘርፎች ብዙ ሌንሶች ያሉት ጥያቄ ነው። አንድ ብቻ አይደለም። ኢን ፕሪንሲፕል እኔ እንደ ኢትዮጵያዊ ኢትዮጵያ ባህር በር ቢኖራት ወደብ ቢኖራት የራሳ በጣም ደስተኛ ነው። በፕሪንሲፕል በፍላጎት በምኞት ደረጃ የተለያየ ፍሬሚንግ አለው። ምልህ በሶስት ከፍለን ብናየው ጥሩ ነው ብዬ ገምታለሁ። ለምሳሌ ዛሬ አሁን እየጦዘ የሚገኘው የቀይ ባህር የአሰብ አጀንዳ የኢትዮጵያን ብሔራዊና ዘላቂ ጥቅም የሚያሳካ አጀንዳ ነው ወይ? አሁን ይሄ አጀንዳ አብይ አህመድ ያነሳው በጣም እያጦዘ ያለ ኢትዮጵያን ብሔርተኝነት ስሜት ለመቀስቀስ እየተጠቀሙበት ያለው አጀንዳ ሪሊ የኢትዮጵያ አጀንዳ ነው ወይ? እኔ ነው ብያለ ነው። ስለዚህ አጀንዳው በአብይ መነሳቱ ነው ወይበዚህሰት መነሳቱ ነው ልጨርስልህ። በአብይ መነሳቱ ብቻ ለ ሞቲቭ ራሱ በጣም ኮሽች ነው። ሌሎቹ መጣበታቸዋሉ ራሱ በሌላም መንግስት ቢሆን በምመልኩ ነው ይሄ አድሬስ መደረግ አለበት የኢትዮጵያ ኒድ የሚለው እመጣበታለሁ። አሁን ግን ይህንን ልሂድበት። የእሱ አይ ቲንክ እኔ የማየው የአብይ አህመድ ከዚህ ከንግሥናው ከቅዠቱ ጋር የተያዘ ኤምፓየር በአፉ የተናገረው የኢስት አፍሪካን ኦሮሞ ኤምፓየር ብሎ ነው። ለኦሮሞቹ የሚናገሩ ይሄ ማዕራፍ አብይ አብይ ለሁለት መቶ የኦሮሞ ልሂቃን የዛሬ ስድስት ዓመት የተናገረው ነው እኔ ቪዥኔ ፍላጎቴ የምስራቅ አፍሪካን የኦሮሞ ኤምፓየር መመስረት ነው። ነገ ታያላችሁ። ኤርትራ ኦሮሞ ነው፣ ጅቡቲ ሶማሌ ላይ ኦሮሞዎችን አሰፍራለሁ እና የኛ ይሆናል ሚል። አሁን እኮ ስታይ አንዳንድ የሚወጡ ማለት ገንጥሎ ነው ወይ ይሄን ኦሮማይዝ ማድረግ ነው አልገባ፣ ፕሮጀክቱ በመመልኩ ነው የሚሰማው። እሱ ያለው አይ ቲንክ ኦሮማይዝ የማድረግ እና ያው ምንድን ነው አሁን የሆነ ያለው ኦሮሞ የኩሽ ቁንጮ ነው እና አጠቃላይ ይህንን መግዛት አለበት። ታሪክ ጸሐፊዎች እየተናገሩ ዘፋኞች እየዘፈኑ ነው እኮ ሰሞኑን እና ይሄ የአብይ አህመድና የኦሮሞ ብልጽግና ቅዠት፣ እብደት ሪል ያንን አካባቢ ለብዙ አይነት ትርምስ፣ ለብዙ አይነት አደጋ የሚያጋልጥ የእሱ ቅዠት ለማሳካት አብዛኛው ኢትዮጵያዊ ይሄ ጀስቲፊኬሽን ስለማሆን አሰብና ቀይ ባህር ይላል እንጂ የእሱ እንትን ብሮደር የሆነ ኢምፔሪያል አጀንዳ አለ። የተናገረውን ነገር በ2020 ኢትዮጵያ ነበርኩ ሁለት ወር ጀዋር መሐመድ ጋር ባለን ቅርበት ቤቱ ጋብዞኝ ስንነጋገር ሲነግረኝ እኔ በፍጹም ለማመን የሚከብድ ነበር። ብዙ ነገር ተነጋግረናል። ስለ ሰውየውም ነግሮኛል። የሰውየ ቅዠታም ነው፣ እብድ ነው፣ ሳይኮኖ ነው ያለው እና ያኔ እኛ በነበረን ጉጉት ለውጥ እንዲመጣ ሰውየም ፕሮሚስ አድርጓል፣ እስኪ ድል ነስጠው የሚል ስለነበር ኢት ወስ ቬሪ ሃድ ፎር የሚቱ በኋላ የእኔ በጣም የቅርብ ዘመድ የሆነ ሰው እዛው ሁለት መቶ የኦሮሞ ሊቃን በነበሩበት ቦታ ላይ የነበረ ጓደኛው ይሄንኑ ኮንፍርም የሚያደርግ ነበር ነበር። እንደውም አሁን ወደ አንተ ከመምጣቴ በፊት ይሄንን እንትን ኮት ላደርግ ነው ብዬ ለጀዋር ነው ቢኮዝ እኔ ብዙ ጊዜ ሰዎች በግል የነገሩኝን ነገር አደባባይ ላይ ያለ ፈቃዳቸው መናገር ስለማልፈለግ እና እሱን ጠይቀው አንተ ወዳጄ ነው ብዙ ጊዜ ኮ ሳይኮ ነው ያለው ማንን ነው ማን ነው ሳይኮ የተባለው ጃዋር ነው አብይ ነው ያለው ይሄ ሰውዬ ብዙ ይ ከነሱ ከመካከላቸው ነበሩ እና አንዱ ያለ ምንድን ነው ስብሰባው ላይ መጥቶ እነ ጀዋር ምናምን የሚፈልጉት የኦሮሞ ሪፐብሊክ ነው እኔ ግን የኢስት አፍሪካ ኦሮሞ ኤምፓየር ለመመስረት ነው ህልሜ ብሎ ተናገረ እና እንዴት እንደዚህ ትላለህ ብለን ቻለንጅ አደረግነው እና እሱ ነገሩን እንደለመደው ማጣጣልና ማዋደግ መሳቅ ነው እንጂ ሲሪየስ ሊንተን አላደረገውም። እና ይሄ ሰውዬ እብድ ነው፣ ይሄ ሰውዬ ቅዠታም ነው፣ ይሄ ሰውዬ ሳይኮ ነው የሚል ነገር ነው። አደስ ሴምታይም ደግሞ የውል ኮንትራዲክሽን እኮ የሚገርምን፣ አሁን እነሱ ይሄንን ይላሉ አለ ይሄ እኔ ለኢትዮጵያ ዱረብል የሆነ ዘላቂ የሆነ ላስቲንግ የሆነ የባህር በርም የወደብም ጥቅም የሚያመጣ አይደለም። ዲስትራክሽን ለሁለቱም ሀገሮች በጣም ብዙ ዲስትራክሽን፣ እልቂት፣ ውድመት ከዛም አልፎ ብዙ ኃይሎችን ወደ አካባቢያችን ጋብዞ ይሄ ኮንፍሊክት ብዙ አይነት እንትን ያመጣል ብዬ ስለማሰብ በፍጹም የእሱን አካሄድ አልደግፍም። እያደረገ ያለው ጠባጫሪነት ነው። አለም አቀፍ ህግም በፍጹም የማይፈቅደው ነው እኔ እንዳልኩ ነው ካለኝ ውስጥ የካደግኩበት ካለኝ ሲምቦሊክ ቅድም ያልኩት ለዛ ትምህርታዊ አይደለም ወይ ለአንተ ቢመለስ ብታገኝ ከሀገርም ወደ ግለሰብ አይወርድም ወይ ስለዛ ነው። እዛ ካ ያሉ ሀገሮች ኢትዮጵያ ይገባታል ብለው የሚሰጡ ካሉ ያ በአለም አቀፍ ህግ፣ በአለም አቀፍ ሞራል፣ ኦል ደ ሬሌቫንት እንትኖች ያንን ባከበረ መልኩ ብናገኝ ደስ ይለኛል። ግን ያ እየሆነ አይደለም። ሰውየው ይሄንን ደግሞ እየተጠቀሙበት ነው ኢትዮጵያን ናሽናሊዝም ለመኮርኮር። ብዙ ሰው ቁጭት አለው። ራይት ሮንግ እሱ ሌላ ጉዳይ ነው። እኔም አለኝ። ለምን ሆነ እንዴት ሆነ ምናምን በጣም ኮምፕሌክስ ነው። ግን እሱ እየተጠቀሙበት የእሱ፣ ለሌላ ደግሞ ለኦሮሞ ማህበረሰብ ደግሞ የሚነገረው ሌላ ጉዳይ ነው። በዘፈን ታሪክ ፀሐፊነን የሚሉ ዛሬ ኤርትራ የእኛ ነበረች እያሉ ይናገራሉ። ዘፋኞች እየወጡ ለኦሮሞ ወደብ ያስፈልገዋል እያሉ ነው። ይሄ የኢትዮጵያ ጉዳይ መሆኑ ቀርቶ አሁን በዛ ናለት ይሄን የሚያደረገው ኦፍኮርስ እነ ጀዋር እንደሚሉት ኦሮሞ ስር ለመወሸቅ ነው። ግን ይሄ ንግስና ቅዠቱ እና እብደቱ አብሮ የተጣበቀ ጄኑዊን የሆነ በፍጹም ደግሞ በዚህ መንገድ ተሄዶ ኢትዮጵያን ጥቅም ብሔራዊ ጥቅም ሳይሆን ብሔራዊ ውርደት የሚያመጣ የሚል እምነት ነው ያለኝ እንጂ ኢንፕሪንስፕል ከተቻለ ዓለም አቅፍ ህግ ከፈቀደ እና ጎረቤቶቻችን በሰላም በፍቅር የሚሰጡ ከሆነ ተስፋኝ። ያ ባልሆንበት ሁኔታ እበላችኋለሁ፣ አሰብ የእኛን ይገባናል የሚለው የእሱና የካድሬዎቹ ነጋሪት መደለቅና የሁሉ የጦር መስበቅ አንድም ምንም የሚያሳካው ነገር አይደለም። ለምሳሌ በለስ ቀንቶት እንኳን አሰብን መያዝ ብጅር በጦር ኢትዮጵያ ፐርፐቹዋሊ ከኤርትራኖች ጋር በጠራ ነው። እነሱ ሬዚሊየንት ናቸው። አስበው እንግዲህ እንዴት እንዳስያው ቅድም እንዳልከው ላቋረጥ አይደለም ሶስት ነገሮችን ነው ያነሳው። እንዴት መቼና በማን የሚለውን ጥያቄ ብንመለስ፣ አንገባ ወደ ሌላ የእሱና የካድሬዎች ይህን ላቁይና የእሱና የካድሬዎቹ ላልከው የካድሬዎቹና የእሱ ብቻ አይደለም አጀንዳው፣ አብዛኛው ኢትዮጵያ ሁለተኛው ደግሞ በርካታ ኢትዮጵያን የሚያነሱ ጥያቄ አለ። ይሄ የአሰብ ጥያቄ ከዚህ በፊት ኤርትራ ስትገነጠል አሰብን ወያኔ መደራደር ይችል ነበር፣ የኢትዮጵያ ማድረግ ይችል ነበር አላደረገም። ከአዲስ ስለሆነ ሂስቶሪካሊ ሊጋሊ አሰብ የኢትዮጵያ መሆን ነበረባት የሚል ጠንካራ አርጉመንቶች በፖለቲከኞችም በምሁራንም ሲቀርቡ ነበር። በተለይ በጽሁፍ ያስቀመጠው ዶክተር ያዕቆብ ነው። ናው የዶክተር ያዕቆብ መጽሐፍ ብዙ አንብቤዋለሁ። በቅርቡም በኦዲዮ በቪዲዮ የወጣውን የእሱንም ኢንተርቪው ተከታትያለሁ። አይ ቲንክ ይሄ እንደ መከራከሪያ እንደ መጠቀሚያም ሊወሰድ የሚወስዱ አሉ። በሌላ በኩል ደግሞ ይሄንን ደግሞ አይ በአለም አቀፍ ህግ ዶክተር ያዕቆብ ያነሳውም ሆነ ይሄ ይገባኛል አሰብ ይገባኛል ባህር በር የኔ ነው አሰብ የኔ ነው የሚለው ሊጋል ወር ሂስቶሪካል እንትን የሚያስኬድ አይደለም ደካማ ነው የሚሉ ለምሳሌ እንደ ማሐሙድ ዶክተር ማሐሙድ ተኩያ አይነት ምሁራኖች የጻፉት አለ በፎርዳም ሎ ሪቪው እኔ የሊጋል እንትን አይደለውም በእርግጥ ሊጋል ፊሎሶፊ ጁሪስፕሩደንስ በተወሰነ ደረጃ አንብቤ ያለው ክላሶችም ወስጃለሁ ሰዋይ ካኖት በዛ ወደ ዊዱ ውስጥ ገብቼ ፎረስት ውስጥ ገብቼ አድርጎ አላርግም። ግን ዋን ቲንግ ስክ የሶማሌ ላንድ ራሱ ኤም ኦ ዩ ምን እንደመጣ አይተናል። ለኢትዮጵያ ውግዘት፣ መገለል፣ ውርደት ወደ ባመጣሁላችሁ እዚጋ ሪመስገን ብሎ ያለበት ሁኔታ ምን እንዳመጣ አይተናል። ይሄ ደግሞ አካሄድ ዓለም አቀፍ ሕግህን የሚጻረር የአፍሪካ አንድነት ድርጅት የተባበሩ መንግስታት ነው የሎ ኦፍ ዘሲ ራሱ የሚያስቀምጠው እንትን አለ ክራይቴሪያ ስለ ሲ አክሰስ ስለ ፖርት አክሰስ ነው። ይህን ሁሉ ተዳፍሮ እሱ በኃይል አሰቤኛ ነው የሚለውን አጡዞ የሚያደርገው ነገር በጦርነት ቢጀምር ያለምንም እንትን ከዓለም አቀፍ ማህበረሰቡ ጋር ኢትዮጵያን ሌላ ኪሳራ ውስጥ የሚያስገባ የዲፕሎማቲክ ኪሳራ፣ የኢኮኖሚ ኪሳራ፣ የእልቂት ሁኔታ ነው። ስለዚህ ጉዳዩ እነሱ በሚሄዱ መልክ ሳይሆን የኔ አመለካከት አንደኛ፣ ኤርትራ በዚህ ፕሬሚስ የኤርትራ ሉዓላዊነት የግዛት አንድነት መከበር አለበት። ሪጋር ለሶፊያ የተባለው ነገር እኔም ውስጥ ያለው ነገር በቃ ያ ቻፕተር ተዘግቷል። የኔ ያንን አሁን ሪትሮአክቲቭሊ ሄደን እንትን የምናደርግበት ሁኔታ ከኤርትራኖች ጋር የባሰ ቅራኔ ውስጥ የሚያስገባን ኢትዮጵያን ሁኔታ ነው። ይሄ የአብይ አህመድም ሌሎችም እሱን እንኳን የማይደግፉ በሌላ መልክ ይን የሚያነሱ ስለዚህ ስለዚህ ሶስተኛው ሌላ ኦልተርናቲቭ ብለው ምን መሰለ ኢትዮጵያ ትልቅ ሀገር ናት፣ ሪሶርሱ አለን፣ ህዝቡ አለን የአካባቢው ሀገሮች ጋር ጠንካራ ወዳጅነት ጠንካራ መተማመን ቪዥን ያለው በሩቁ የሚያስብ ስግብግብ ያልሆነ እንዳሁኑ ስርዓት እንዳሁኑ አገዛዝ ሁሉን ልጠቅልል ሁሉን ኬኛ ማይል ቪዥን ያለው ለራሱም ህዝብ ለአካባቢውም ህዝብ የሚጠቅም ፍሬምወርኮች አሬንጅ አድርጎ ብዙ ሞዳሊቲዎች አሉ። የተለያዩ ሰዎች ጋር ስነጋገር አለም አቀፍ ጠበቆች የተረጋጋ ከራሱ ጋር የተረቀ መንግስት ዱረብል የሆነ ሰስቴነብል የሆነ አንደኛ የፖርት አገልግሎት እና የፖርት ትናቸው፣ ሁለተኛ ከደህንነት ጋር በተያያዘ ከቀይ ባህር ጋር በተያያዘ የደህንነት ስጋት የሆኑ ጉዳዮችን በሙሉ አድሬስ የምናደርግበት የአካባቢ ኮኦፕሬሽን የአካባቢ ፓርትነር የቀጠናው በማድረግ ይሄንን ኒዳችንን ቦት ኢኮኖሚክ ንሴክዩሪቲ እንዳችንን ሶል ማድረግ እንችላለን ብዬ ነው ማሰበው። ሾርት ኦፍ ዛት አይዘር ዶክተር እነ ዶክተር ያዕቆብ እና ያን የሚደግፉ ማድረግ ያለባቸው ዓለም አቀፍ ፍርድ ቤት ሄዶ ተሟግቶ ያ ሜሪት ካለው ባሉት ሊጋል እንትኖች እንዳልኩ እኔ የዓለም አቀፍ ላይ የለኝም እና የተሻለ ቅርበት ሊኖር ይችላል ባሉት ተሟግቶ ኢትዮጵያ ሪሊ የሚባለው ነገር ሊጋል ን ሂስቶሪካል አርጉመንት የሚያሸንፍ ከሆነ ወይለን ጉድ። ከዛ ባለፈ ግን አሁን አብይ አህመድ እንደሚያደርገው አሰብን ይዞ ቀይ ባህሪን ይዞ ሞቢላይዝ እያደረገ ናሽናሊዝም ብሔርተኝነት እየቀሰቀሰ አሰቤኛ ነበር አሰብን አምጡ ምናምን ዲዛስተር ነው፣ ካታስትሮፍ ነው። ሳብ ያለ ልዩነት፣ ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሀሳብ ግበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።